የእግዚአብሔር ጠባቂነት የእግዚአብሔር ቸርነት ብዙ ማዳኑ አለ። አስር ቀን ከተጓዘ በኋላ ያ ሳጥን ወደብ ዳርቻ ላይ ደረሰ። በዚህ አካባቢ በጎቹን አሰማርቶ ይጠብቅ የነበረ አንድ የበግ እረኛ ሳጥኑን ተመለከተው። አይኖቹ ተከፈቱ፣ አየው። ነጋዴያንን ማዕበል ሞገድ ነጥቋቸዋል። ስለዚህ ይህን ሳጥን ወርቅ ይኖርበታል ሰት ሰት ብሎ ያን ሳጥን ከባህሩ አወጣው፣ ወደ ቤቱም ወሰደው። ነገር ግን መክፈቻው አልነበረም። የተቆለፈ ሳጥን ነው። ምን የለውም ክርስቲያኖች፣ የተቆለፈ የተዘጋ እዚያ ውስጥ ያለው ግረኛው ወልዲና ወርቅና ብር ነው። እሳጥኑ ውስጥ ያለው ግን ወርቅና ብር ሳይሆን ሰው ነበር። የተጣለ ሰው፣ ምን የተባለ ሰው የተጣለ ደጋፊ የሌለው የሚቆምለት ፍት የሚሰጠው የሌለ የተጣለ የሞት ልጅ ነበር። እዚህ ሳጥን ውስጥ ያለ ታዲያ ያ የነገረኛ እንደገና ወደ ሐይቁ ተመለሰ። ወደ አሳ አጥማጆች ቀርቦ አሳ አጥማጆችን በስሙ አሳ እንዲያጠምዱለት ጠየቀ። አሳ አጠመዱለት። ያናሳ አወጣው ያ አሳ የሳጥኑን ቁልፍ ወዱ ውስጥ ውጦ የነበረ አሳ ነው አያችሁ ክርስቲያኖች የማን ማዳን ስላለ ነው በዚህ ህይወት ውስጥ የእግዚአብሔር ቸርነት አለ አሳ ሳጥኑን እየተከተለ ነበር የስንት ቀን መንገድ የሄደው የአስር ቀን መንገድ ሳጥኑ ብቻ አይደለም የተቆለፈ ሳጥን ብቻ አይደለም መክፈቻውም በእግዚአብሔር ጥበብ ተጠብቋል ያን ዓሳ አውጥቶ ጠንሽ በላለው ብሎ ቤት ወስዶ ሆዱ ሲሰነጥቀው ቁልፍ አገኘ። ይህ ቁልፍ ይህን ሳጥን ይከፍት ይሆን ብሎ ሲያስገባው ሳጥኑ ክፍት አለ። ወርቅ አገኛለሁ ሆኖ የጠበቀው የተጣለ ልጅ ሳጥኑ ውስጥ አገኘ ይላል። ክርስቲያኖች ይህ ህፃን ነው። ህፃን ብላቴና አስከ አስር ቀን ሙሉ ምግብ አላገኝም? ምን አላገኘም ግን ማን እየመገበው ይመስላችኋል ማን እየጠበቀው ይመስላችኋል? ማን እየተንከባከበው ይመስላችኋል? እግዚአብሔር ነው። ያ ሰው ልጅ አልነበረውም። ከሳጥን አውጥቶ ተንከባክቦ የተወደደ ልጅ አድርጎ አሳደገው ይላል። ክብርና ምስጋና ለአምላካችን ይሁን። መልአኩ ይህን የእግዚአብሔር ማዳን የገለጠበት ቀን ነው ዛሬ ክርስቲያኖች። ያን ብላቴና ከባህር ያወጣበት ነው ዛሬ። እኛ ስንት ባህር ውስጥ ነው ያለ ነው ክርስቲያኖች። ሳጥን ውስጥ አልተቆለፍን ይሆናል ነገር ግን ፍቅር በማጣት በጥላቻ ተቆልፈናል ክርስቲያኖች አምላካችን ከጥላቻ ሳጥን ውስጥ በቸርነቱ ይገላግለን የሚያድነን የሚታደግን እግዚአብሔር አምላካችን ነው ሰውን ተስፋ ማድረግ ሀብትን ተስፋ ማድረግ እውቀትን ተስፋ ማድረግ ስልጣንን ተስፋ ማድረግ ተገቢ አይደለም ማዳኑ ያለማቋረጥ የሚያደርገውን አምላካችንን ተስፋ ብናደርገው ከመከራ ያወጣናል። እስኪቻችሁን ከፍ አድርጉት ሁላችሁም ክርስቲያኖች ኦርቶዶክሳውያን የሚያድንን ማን ነው? የሚታደገን ማን ነው? ተስፋችን ማን ነው? አለይታችን ማን ነው? እግዚአብሔር ነው። ከመከራ የሚያወጣን መልአኩን የሚል አምላካችን ነው። ከዚያ ያበላቴና እዚያ ሰውዬ ላይ ሀያ አመት ከቆየ በኋላ ያ ብላቴናውን የጣለው ባለጸጋ ለንግድ ወደዚህ አገር ሄደ ይላል። ከስንት አመት በኋላ ያ የተጣለው ብላቴና ስንት አመት ሞልቶታል? በማን ጥበቃ፣ በማን እርዳታ? በመላኩ በቅዱስ ሚካኤል እርዳታ ሀያ አመት ሞልቶታል። ስሙ ባህራን ተብሎ ነበር የወጣለት ክርስቲያኑ። ታዲያ ያ ሰው አስር ቀን ተጉዞ እዚያ ሰው ቤት በእንግድነት አደረ ባህራን ባህራን እያለ ሲጠራው ሰማ። ባህራን ማለት ከባህር የተገኘ ማለት ነው። ከየት የተገኘ አልኳችሁ? እንደ ሙሴ ማለት ነው። ይሄ ሰው ሙሴን ይመስላል። ሙሴን ባህር ዳር ተጥሎ ነበር። ባህር ዳርቻ ላይ ተወርሯል። እግዚአብሔር አንስቶ ትልቅና ድንቅ ስራው ሰርቶበታል። ከዚህ መልአክ ጋር ከቅዱስ ሚካኤል ጋር ማለት ነው። ይህም እንደዚያ ነበር። ሲጠራው ሰማ። ይህ ብላቴና ልጅ ነው ሲል ጠየቀው። አዎ ልጅ ነው፣ የወለድኩት አይደለም፣ እግዚአብሔር የሰጠኝ ልጅ ነው አለ ይላል። አያቸው፣ ማን የሰጠኝ አለ። ማን የሰጠኝ ማን የሰጠው ይበልጣል። ክርስቲያኖች፣ እግዚአብሔር የሰጠው ይበልጣል። ይታዘዛል፣ ጥርነት አለው፣ ትህትና የተሞላ ነው። ሲጠሩት አቤት፣ ሲልኩት ወዴት ይላል? ማን የሰጠው ስለሆነ እግዚአብሔር የሰጠኝ ነው። የዛሬ 20 ዓመት በጎቼን ወንዝ ዳርቻ ላይ እየጠበኩ ያለ እነሆ ሳጥንን አየሁ። ሳጥኑን ከባህር አውጥቼ ከፍቼ ሳየው የሄር ብላቴና አገኘሁት። ከባህር ያገኘሁት ስለሆነ ማንናል ፈታሎ ባህራን አልኩት። ስለዚህ የምወደው ልጅ ነው። ያ ባለ ጸጋ እሱ የጣለው ልጅ እንደሆነ አወቀ። በእግዚአብሔር ማዳን የተሰወረ እግዚአብሔር የጠበቀው መሆኑ አልፎ ተገነዘበም። ቅልብ ነው ጠማማ ጠማማ ልብ የተሞላ ሰው ነው። ስለዚህ እባክህ ቤቴ ዕቃ ረስቻለሁ ዕቃ ረስቻለሁ እና ይህ ልጅ እንዲያመጣልኝ ልዘዘው፣ እባክህ ስበኛ ነው ለአንተም ሀያ ወቄት ወርቅ እሰጣለሁ አለው። መጀመሪያ ከእናቱ በሀያ ወቄት ወርቅ ነው የገዛው። አሁንም በስንት ሊገዛው ነው? በሀያ ወቄት ወርቅ

ወደዚያ ላከው። የሚለን ታዲያ ይሄ ብላቴና ወደ እናንተ እንደ ደረሰ ግደሉት፣ የሚል ደብዳቤ ክርስቲያኖች። የሚል እሱ ሊገለው ባህር ይችላል አይችልም። የማን ማዳን አለ በዚህ ሰው ውስጥ? እሽም፣ ኖት አዝዞ የሞት ደብዳቤውን ይዞ በእጁ ገልጭ ሳይል እንደ ታሸገ በፖስታ እንደ ታሸገ ደብዳቤ ያንን ይዞ ወደሚገደልበት መንደር፣ ሞት ወደ ተደገሰበት ስፍራ አመራ። እየሄደ እያለ በመንገዱ ገና ነው መልአክ ቅዱስ ሚካኤል በንጉሥ የሠራዊት አለቃ አምሳል በመንገድ ተገመጠለት ይላል። ክብርና ምስጋና ለአምላካችን ይሆን። ያው በንጉሥ ሠራዊት አለቃ አምሳል ተገለጠለት። ና ሲልጠራው ወደ እሱ ቀረብ አለ። እሱን ያስከውን አምጣው አለው ደብዳቤውን፣ የሞቱን ደብዳቤ የምኑን ደብዳቤ አምጣው ሲለው እኔ ይህንን አድርስ የተባልኩት ለሌላ ነው፣ ለአንተ ስጥ አልተባልኩም አለ። በዚህ ብላችሁ ና ሕይወት ውስጥ ታማኝነት ይታያል። እናንተ የትኛውንም ነገር ይዘን ብንል ታግማችን በላይ የሆነ የሰራዊት አለቃ አንተ ብሎ ቢያስገድደን እንዲህ ማለት እንችላለን? አንችልም። ታማኝነት አለው። ታማኝነት ለመኖር ብቻ አይደለም ለመሞት እንኳ ታማኝ ነው። ክርስቲያኖች የዘው የያስኩትን ነገር እዚያው ለታዘ ስኩት አይደርሳለሁ እንጂ ለአንተ አልሰጠም ማለት። እሺ እንደዚያው እንደታሸገ አሳየኝ አሉ። ምን በለኝ አለው። ማን ነው እንደዚያ የሚለው? ቅዱስ ሚካኤል ነው። እንዲህ እንደ ታሸገ ሲያሳየው እፍ አለበት። የሞቱ ደብዳቤ ወደ ህይወት ተለወጠ ይላል። ክርስቲያኖች ያአደለም እስማ ማን እግዚአብሔር ሳይሎ ብዙ አድኖ በአሚሁ ማለት እኮ ነው። ምሕረት ከእግዚአብሔር ነውና በእርሱ ዘንድ ብዙ ማዳን አለ። የታሸገውን የሞታችንን ደብዳቤ ወደ ምን መለወጥ ይችላል? ህመማችንን ወደ ምን መለወጥ ይችላል? ወደ ጤና። ድህነታችንን ወደ ሀብ ድቃማችንን ወደ ሀይ ወደ ብርታት መለወት ለእግዚአብሔር ይቻለዋል። በከመፈቀደ ይክፕር ወበከመሃሌ የፍስም ዋልውዘቅልተዋስወቶ እንደ ወደደ ያደርገን እንዳሰበ ይፈጽማል። ሐሳቡን ማንማ እንዲክልክሎ አይችልም። ያሰነው የሚያደርግ አምላካችን መላኩንድኮ የባይራንን የሞት ደብዳቤ ወደምነወደው የእኛንም የታሸገ የተደበቀ የተሰወረ የሞት ደብዳቤያችንን አምላካችን ወደ ምን ይለውጥልን? ማንን እንጠይቅ? በማን እንታመን? በማን እንማጸን? በእግዚአብሔር መታመን ከእያንዳንዳችን ይጠበቃል። ያን የሞት ደብዳቤ ለውጦ ይብላቴና ወደ እናንተ በደረሰ ጊዜ ግደሉት የሚለውን የብላቴና ወደ ቤት የበደረሰ ጊዜ ልጄን አጋብታችሁ ሀብትና ንብረቴን አውርሱት ወድ የሚለወተው እላለሁ አያችሁ እግዚአብሔር ሥራ ልጄን አጋቡት ሀብትና ንብረቴን ምን በሉት አውርሱት እኔን እንዳጠብቁ እኔ በጣም እዘገይ ያለሁ እንዳጠብቁ ሀብቴን ተለውላችሁ አውርሱት ይላል መጋቢው ተቀበላት በእለቱ መካከል ያለችውን ምልክት አየ፣ ከሱ የተጻፈች እንደሆነ አረጋገጠ። ልጁ እንዳሩለት አርባ ቀን ሰርግ አደረጉ። ቤቱ በሀሴት ተሞላ። ሀብቱን ንብረቱን አወረሱት። ባለጸጋው ከዚያ ቦታ ሲመለስ እቤቱ ሰርግ አለ፣ የመሰንቆ የዘፈን ድምፅ ይሰማል። ያንን በሰማ ጊዜ ይህ ነገር ምንድን ነው አለ። የላከው ልጅ ልጅና ድረውለት ሰርግ ተደርጎ እነሆ ደስታ ሲያደርጉ አረባ ቀናቸው ነው አሉ። ደነገጠ፣ ከፈረሱ ወድቆ ሞተ ይላል። ከዚህ ሰጉረን አምላካችን። ይህንን የሚያሰኝ አደለም የሚያሳዝነው ነው። ክርስቲያኖች ይህ ብላቴና የእግዚአብሔር ማዳን ከእናቱ ማኅፀን ጀምሮ ያልተለየው የተከተለው የእግዚአብሔር ማዳን የተደረገለት የመላኩ ጠባቂነትና እርዳታ የተገለጠበት ብላቴና ነው። እንዲሁም ዛሬ አፎምያን አድኗታል። እሱ ሁሉ አልተረክም። ምክንያቱም ጊዜ ያጥራል። ቅዳሴ አለ፣ የአባቶች ቦራክ ያለ ሌሎች መልእክታት ይኖሩናል። አፎምያን ሊያንቃት ቃት ከመጣው ሰይጣን መላኩ ቅዱስ ሚካኤል ታድጓታል። በዛ የሆነት ታላቁ የሀገራችን የቅድስና ምልክት የስነ ሕንፃ ባለቤት የሆነው ላሊበላ ኮንዱሙ ጠላትነት ጠብቆ ለንቅስና አበቃው ቤተ መግደሱ የሚሰራበትን ጥበብ የገለጠለት ይገራና ቅዱስ ሚካኤል ነው። ጠባቂነቱ በረከቱ ከሁላችን ጋር ይሁን። ዛሬኛም የቅዱስ ላሊበላ ልጆች፣ የቅዱስ አፍሮሚያ ልጆች፣ የመላኩ ቅዱስ ሚካኤል ልጆች እግዚአብሔርን የምናምን የምንታመን ብዙ የእግዚአብሔር ማዕዳን ለማግኘት ተሰብስበናል። አምላካችን ማዕዳኑን እንዲያደርግልን መላኩን እንዲልክልን ከፈተና እንዲሰውረን የአምላካችን ቅዱስ ፈቃዱ የሆንልን። ቅድም እንዳልኳችሁ የጎደለውን አባቶቻችን ሞልተው ያስተላልፋሉን የበቃኛን ሥርዓት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየልን።